የተወደዳችሁና የተከበራችሁ የኢትዮን ቤተሰቦች ሰላምታችን በያላችሁበት ይረስ እነው አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው በቅድሚያም አረስተ ዜናዎችን አስቀድማለሁ በአማራ ክልል ምዕራብ ጎንደር ቀጠና የተከሰቀሰው ከባድ ውጊ ያለ ሁለተኛ ቀን ቀጥሏል አገዛዙ በአካባቢው የስልክና ኢንተርኔት አገልግሎት አቋርጧል። በከባድ መሳሪያዎች ታግዞ በቀጠለው ውጊያ ከ በላይ አገዛዙ ወታደሮች መገደላቸውንም የፋኖ ኃይሎች አስታውቀዋል። የፋኖ አመራሩ በበኩሉ ያብየ ሽብር አገዛዝ ያሽመደመድን ክስተቶች ነ ሲል አስታውቋል። በዝርዝር እንመለከታለን። የዓለም አቀፍ የፍትህ ፕሮጀክት ትላንት ባወጣው መግለጫ የ2025 በላይነት መረጃ ጥቋዊ መሰረት ኢትዮጵያ ከ143 አገሮች መካከል 132 አርዳን ይዛለች በዚህም በኢትዮጵያ የህግ የበላይነት ከአመት አመት ማሽቆልቆልን ቀጥሏል ብሏል ሪፖርቱ በአገሪቱ አምባገነናዊ ስርዓት እየሰፈነ ነው፣ ተቋማትም ተልፈስፍሰዋል ብሏል። ጨምሮም ሪፖርቱ የአገሪቱ ውጤት ካለፈው አመት ጋር ሲነጻጸር በ2.4 መቶ ዝቅ ማለቱን የጠቀሰ ሲሆን ይህም ለአምስት ተከታታይ አመጣት ተቋማት እየደከሙ የሲቪል ምህዳሩ እየጠበበና የፖለቲካ ጣልቃ ገብነትም እየጨመረ መጥቷል ብሏል። በተለያዩ ዘውጎች የኢትዮጵያ እየደከመች መምጣትን በተመለከተ ተቋሙ ያወጣው ሪፖርት በዝርዝር ይዘናል። በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ምክንያት ተፈርዶበት ወደ ኢትዮጵያ የተባረው ሀዱሽ ገብረስላሴ ስላሴ ዛሬ ማለዳ ኢትዮጵያ ከረሰ በኋላ መለቀቁን የፌዴራል ፖሊስ አስታወቀም። የብልጽግና የፌዴራል ፖሊስ የዝግኙነት ኃላፊ እንደተናገሩት ከሆነ ከዩናይትድ ኪንግደም ዩኬ ተባሩ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት የወንጀል ክስ አለመኖሩን ተናግረዋል። በዝርዝር እናየዋለን። በሱዳን ቁልፍ የሆነችው ከተማ ኤልፋሽር በፈጥኖ ራሽ ኃይሉ ቁጥጥር ስር ከዋለች በኋላ የጅምላ ግድያ ጨምሯል የሚል ፍርሃት በዓለም አነጋጋሪ ሆኗል። የሱዳን መከላከያ አዛዥ አብዱል ፈታህ አልቡራን ሰኞ ምሽት ባደረጉት ንግግር ጦራቸው ስልታዊ ውድመትና የንጹሐን መገደል ተከትሎ እንዲወጣ ማዘዛቸውን ተናግረዋል። የተባበሩት መንግስታት ድርጅት የዓለም የጤና ድርጅትና፣ ሌሎች ተቋማት እንዲሁም የአውሮፓ ህብረት ደግሞ ግድያው እየተስፋፋ መጥቷል ብለዋን። በዝርዝር እናየዋለን። እስራኤል ሐማስ ስምምነት የደረሰበትን የተኩስ አቁም ጥሷል በሚል በፈጸመችው ተከታታይ የአየር ድብደባ ቢያንስ 33 ፍልስጥማውያን መገደላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲ እና የሆስፒታል ምንጮች ፋረጉም የእስራኤል መከላከያ ሚኒስትር እስራኤል ካትስ ሐማስ ማክሰኞ ዕለት የእስራኤል ወታደሮች አጥቅቷል ሲል ወንጅሏል ከዚህ ባሻገርም የታጋቾችን አስከሬን ሲመለስ ጥሰት ተፈጽሟል በሚል እስራኤል ጥቃት ጀምራለችም አብራችሁን ስትቆዩ እነዚህና ሌሎችን ትሰማላችሁ መልካም ቆይታ ይሁንላችሁ በአማራ ክልል ምዕራብ ጎንደር ቀጠና የተቀሰቀሰው ከባድ ውጊያ ለሁለተኛ ቀን ቀጥሏል። አገዛዙ በአካባቢው የስልክና የኢንተርኔት አገልግሎት አቋርጧል ተብሏል። በከባድ መሳሪያዎች ታግዞ በቀጠለው ውጊያ ከስልሳ በላይ አገዛዙ ወታደሮች መገደላቸውም ተሰምቷል። የፋኖ አመራሩ በበኩሉ የአብይን የሽብር አገዛዝ ያሽመደመድን ክስተቶች ነን ሲል አስታውቋል። በአማራ ክልል ምዕራብና ማዕከላዊ ጎንደር ዞኖች ትላንት ጥቅምት 18 2018 ዓ ም በአገዛዙ ጦርና ፋኖ ያሎች መካከል የተቀሰቀሰ ውጊያ ዛሬም ለሁለተኛ ቀን መቀጠሉን የፋኖ የመረጃ ምንጮች ያረጋገጡትም በውጊያው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ማራ ቀጠና በላይ ዘለቀ ዝና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ በጥምር ተሰልፈዋል ተብሏል። በምዕራብ ጎንደር ዞን ቋራ ወረዳ ደለጎ ዙሪያ፣ ሳሊያ፣ ወበልጌም መገንጠያ የተባሉ አካባቢዎች በከባድ መሳሪያዎች የታገዘ ውጊያ መቀጠሉን የተናገሩት የኢትዮ ኒውስ የፋኑ የመረጃ ምንጫዎች እስካሁን ባለው ብቻ ከ60 በላይ የአገዛዙ ወታደሮች ሲገደሉ 48ቱ ደግሞ ቆስለዋል ሲሉ ተናግረዋል። አገዛዙ በአካባቢው ካሰለፈው በርካታ መደበኛ ሰራዊት በተጨማሪ ተደጋጋሚ የድሮን አሳይ ያደርግ መሆኑን ታውቋል። የውጊያው ተቋም መባባስ ተከትለው የስልክና የኢንተርኔት አገልግሎት መቋረጡን የተናገሩት የፋኖ የመረጃ ምንጮች ተራራማ አካባቢዎችና ገለጎ ከተማ ካልሆነ በስተቀር ሌሎች የቋራ ወረዳዎች አካባቢ የስልክ ግንኙነት ተቋርጧል ብለዋል። በቋራ ቀጠና በተቀሰቀሰው ውጊያ ከሰሞኑ በአንድ እዝ ለመጠቅለል ውይይት ላይ የሚገኙ አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ እና አፋ አድጎንደር ጠቅላይ ግዛት እዝ በጥምረት በመሰለፍ ድል እያስመዘገቡ መሆኑ ነው የፋኖ የመረጃ ምንጮች አክለው የተናገሩትም በዚህም በአካባቢው የአፋባ በላይ ዘለቀ እዝ መይሳው

ኮር ቋራ ኦሜላ ክፍለ ጦርና አፋ አድጎንደር ጠቅላይ ግዛት እዝ በቋራ የተለያዩ አካባቢዎች የሚገኘውን የአገዛዝ ጦር ላይ የከፈቱት ውጊያ ሁለተኛ ቀኑን ይዟል ሲሉ አስታውቀዋል። በተመሳሳይ በማዕከላዊ ጎንደር ዞን አለፋ ወረዳ ሻውራ ከተማ ዙሪያ አጸደ ማርያም ከተማ የፋኖ ኃይሎች በከፈቱት ውጊያ ድል ማስመዝገባቸውን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ መይሳው ካሳ ኮር አድዋ ክፍለ ጦር አስታውቋል። በተለይም በአጸደ ማርያም ከተማ በተደረገው ውጊያ የአገዛዝ ጦር ላይ ከፍተኛ ወታደራዊ ኪሳራ ደርሷል ሲሉ ነው። መረጃ አምጮች አክል የተናገሩትም በአካባቢው የተቀሰቀሰው ውጊያ ዛሬም ለሁለተኛ ቀን ተባብሶ ቀጥሏል የተባለው። በሌላ በኩል በክልሉ የቀጠለው ጦርነትና የፋኖ ኃይሎች በተመለከተ የብልጽግናው ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደርገው ንግግር ተከትሎም የፋኖ አመራሩ አስረስ ማረ ዳምጤ ምላሽ ሰጥቷል። የአፋባ ማዕከላዊ ኮማንዶ አባል አርበኛ አስረስ ማረ ዳምጤ እኛ ከሸለቆው ተነስተን የአብይ አህመድን የሽብር አገዛዝ ያሽመደመድን ክስተቶችን ሲል አስታውቋል። አብይ አህመድ በፓርላማ ንግግራቸው በጣናና አባይ መሰለው ፋኖ ሸለቆ ለሸ ሸለቆ የሚጓዝ እንደሆነና እሳቸው መንግስት ደግሞ እንደ ጣና ሀይቅ የረጋ መሆኑን መግለጻቸው ይታወሳል። ይህን በተመለከተ ነው የፋኖ አመራሩ አስረስ ማረ ዳምቴ ከሸለቆ ተነስተን ማማው ላይ እንዴት መድረስ እንደምችል እናውቅበታለን። በግጭት ሳይሆን በስልት በጦርነት ሳይሆን በዲፕሎማሲ ጥበብ በድንፋታ ሳይሆን በትብብር ቀይ ባህር ላይ ባህር ሀይል ከገነቡት ወገን ሲል መልስ ሰጠው። ለአፍሪካ ቀንድ ሰላም የምንሰራ የቀንድ ህዝቦች መከራ በጫንቃችን የተሸከምን ቂምና ጥላቻን ሳይሆን ጸረ አረመኔ የትብብርን በተግባር ያመላከተ ምልክትን የአብይ አህመድ የሽብር አገዛዝ ያሽመደመደን ክስተቶችን ያለው አርበኛ አስረስ ማረ ዳምጤ ጦርነቱ ያለም የሀይል አሰላልፍን የለወጠ የነበሩት እንዳልነበረ ያደረገ ኮሳሶችን ሀያላን ያደረገ ሀያላን ስልጣኔዎችን ያኮሰመነ መሆኑን ለአገዛዙ ባለስልጣን አስታውሰዋል። የፋኖ አመራሩ አስረስ ማረም የአማራ ህዝብ ዛሬ የደረሰበት የለውን አደጋ ላይ የደረሰው በጥቂት አመታት ብቻ በተከስተ የሀይል መዛነፍ ምክንያት ስላልሆነም በአጭር ጊዜ ድሎች ብቻ ህልውናው በዘላቂነት አይከበርም ብሏል። ስለሆነም ማህበራዊ ፍትህን ጭምር የሚያሰፍን ተከታታይ የቤት ስራ የሚሸከም ትውልድ መፍጠርና ጦርነትን በአስተማማኝ ሁኔታ ማሸነፍ የሚያስችል የማይቋረጥ የሀይል ግንባታ ላይ መሆናቸውን አስታውቋል። ከዚህ ጋር በተያያዘ በትላንትና ሁለት በጎጃም ቀጠና ለወራት ስልጠና ላይ የቆዩ የፋኖ ሰራዊት አባላት ስልጠናቸውን አጠናቀ ምረቃቸውን አስረስ ማረዳም ጨምሮ አስታውቋል። የፋኖ ኃይሎች በተለያዩ አካባቢዎች የሰለጠኑ የፋኖ ኮመንዶዎችን መደበኛ ሰራዊት ማስመረቃቸውን የቀጠሉ ሲሆን፣ የብልጽግና አገዛዝ የአማራ ክልል አስተዳደር በበኩሉ በዛሬ ሁለት የመደበኛና አድማብተና ፖሊስ አባላትን በብር ሸለቆ አሰልጥኖ አስመርቋል ተጠናቋል። በክልሉ ሰልጥነው የሚመረቁ አድማ ብተናዎች በተመለከተ የተለያዩ አስተያየቶች የሚሰጡ ሲሆን ከዚህ ቀደም አዳዲስ ሰልጣኞች የአድማ ብተና ተመራቂዎች የክልሉ የብልጽግና ርዕሰ መስተዳድር አረጋ ከበደ አሻጋሪ ሙሴዎቻችን ናቸው ሲሏቸው ተደምጠው ነበር። የፋኖ ኃይሎች በኩላቸው በአገዛዙ ሰልጥነው የሚመረቁ አድማ ብተናዎች ስልጠና ለማግኘትና ተጥቂ ይዞ ለመውጣት የገቡ በቀጣይ የሚቀላቀሉ ፋኖች ናቸው በሚል በተደጋጋሚ ሲጠቅሷቸው ይደመጣሉ። በኢትዮጵያ አምባገነናዊነት እየሰፈነ መጥቷል ተባለ። በአለም አቀፍ ደረጃ በተደረገ ጥናት የዓለም አቀፍ የፍትህ ፕሮጀክት ትላንት ባወጣው የ2025 የህግ የበላይነት የመረጃ ጠቋሚ መሰረት ኢትዮጵያ ከ143 አገሮች መካከል 132ኛ ደረጃን ይዛለች። በዚህም በኢትዮጵያ የህግ የበላይነት ከአመት ዓመት ማሽቆልቆል ቀጥሏል የተባለው ሪፖርቱ የአገሪቱን ውጤት ካለፈው ዓመት ጋር ሲነጻጸር በ2.4 መቶ ዝቅ ብሏል ብሏ። ይህም ለአምስት ተከታታይ ዓመታት ተቋማት እየደከሙ የሲቪል ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መጥቷል ማለት ነው ዝርዝር አስቀመጠው እንደ ዓለም አቀፉ የፍትህ ፕሮጀክት መረጃ በዓለም አቀፍ ደረጃ የህግ የበላይነት ማሽቆልቆል በ2025 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑት ሀገራት ማሽቆልቆል አሳይተዋል ተብሏል። የአምባገንነት ዝንባሌ መስፋፋት በዓለም አቀፍ ደረጃ የህግ የበላይነት መዳከም ዋነኛ ምክንያት ነው ያሉት ተቋሙ ይህም በመላው ዓለም ቁጥጥርና ሚዛናዊነት መዳከሙና የዳኝነት ነጻነት መሸርሸሩን አመላካች ነው ብሏል። በአሁኑ ሰዓት ኢትዮጵያ ከሰሃራ በታች ካሉ ከ34 ሀገራት መካከል 30ኛ ደረጃ ላይ ትገኛለች ያሉ

ሩዋንዳ ባለም አቀፍ ደረጃ 39ኛ መሆኗን የተሻለ አፈጻጽም አላት ብሏል። በተጨማሪም ናሚቢያና ሞሪሽስ በቀጠና የተሻለ አፈጻጽም ያላቸው ሀገራት መካከል ሆኖ ተካተዋል። የኢትዮጵያ ሕገ በላይነት ለተከታታይ ዓመታት እያሽቆለቆለ ይገኛል ያለው ለአብነትም ኢትዮጵያ በጎርጎሮ ሳያኑ 222 ከ140 ሀገራት ውስጥ 123ኛ ደረጃ ላይ የተቀመጠች ሲሆን፣ በተለይም በስርዓትና ጸጥታ ላይ መዳከም መታየቱን ገልጿል። እንዲሁም በ223 ከ142 ሀገራት መካከል 129ኛ ደረጃ ዝቅ ያለች ሲሆን በ224 ደግሞ ሁለት ሀገራት 130ኛ ርጃ ላይ ደርሷል። አገሪቱ በዚሁ ዓመት ደግሞ 132ኛ እርጃ ዝቅ ብላለች ተብሏል። በቀጠናው ኢትዮጵያ ዝቅተኛ ርጃ ላይ ከሚገኙት መካከል ስትመደብ በ2022 27ኛ እርጃ በ2023 ደግሞ ከ2025 ባሉት ጊዜያት ሰላሳኛ እርዣ ላይ ተቆይታለች። የ2025 የህግ የበላይነት መረጃ ጠቋሚ በመንግስታዊ ስልጣን ገደብ ግልጽ በሆነ አስተዳደርና መሰረታዊ መብቶች መከበር ላይ ከፍተኛ ማሽቆልቆል ታይቷን ብሏል። የብልጽግና አገዛዝ የሚመራ ኢትዮጵያ በነዚህ በሶስት ቁልፍ መለኪያዎች ከዓለም ዝቅተኛ እርዣ ላይ እንደምትገኝ ይፋ የተደረገው ኢትዮጵያ በ2025 ሀሳብ በነፃነት በመግለጽ በመሰብሰብ ነፃነትና በሲቪክ ተሳትፎ ያስመዘገበችው ውጤት የከፋ መሆኑን የገለጸው ተቋሙ ይህም ተመሳይ ማሽቆልቆል ካሳዩ ከ70 አመቱ በላይ ከሚሆኑ ሀገራት መካከል ዓለም አቀፍ አዝማሚያዋ ጋር ተመሳሳይ መሆኑን አሳይቷል። ሪፖርቱ የሲቪክ ምህዳር በአለም ዙሪያ መጥበብ መባባሱን በመግለጽ የህዝባዊ ውይይትን እና የተጠያቂነት ዘዴዎችን አደጋ ላይ ጥሏል ያለ ሲሆን የዓለም አቀፍ የፍትህ ፕሮጀክት አክሎም የዳኝነት ነጻነት ኢትዮጵያን ጨምሮ ከ60 እስከ 67 መቶ ቢሆኑ ሀገራት ውስጥ በፖለቲካ ጣልቃ ገብነት ምክንያት መሸርሸሩን ገልጿል። በ2025 በኢትዮጵያ ስልጣን ገደብ 134ኛ እርጃ ላይ፣ በመሠረታዊ መብቶች 138ኛ እርጃ ላይ በግልጽ የመንግስት አስተራር 35ኛ ደረጃ ላይ በህግ ማስፈን 137ኛ ደረጃ ላይ ማስመዝገቧንና ይህም ውጤት በአለም አቀፍ ደረጃ ዝቅተኛ መሆኑን በግልጽ አስፍሯል። ሀገሪቱ በሙስና በማስቀረት 96ኛና የወንጀል ፍትህን በማስረጽ መቶ አንደኛ ደረጃ ላይ በመገኘት የተወሰነ መሻሻል ቢኖርም በሌሎች መለኪያዎች ከአለም አቀፉ አማካይ በታች ትገኛለች የተባለው የአለም አቀፍ የፍትህ ፕሮጀክት ሪፖርት ከመውጣቱ ሁለት ሳምንታት ቀደም ብሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ከሚያዝያ 2017 እስከ መስከረም ወር 2018 ድረስ በአማራ በቢሻንጉል ጉምዝ በጋምቢላና በኦሮ ኦሮሚያ ክልሎች ባድርገው ክትትል ምርመራ የሰዎች የመንቀሳቀስ መብት በስፋት መጣሱን በይፋ ሪፖርት አውጥቶ ነበር። የዓለም አቀፉ የፍትህ ፕሮጀክት ትላንት ባወጣው መግለጫ የ2025 የህግ የበላይነት መረጃ ጠቋሚ መሰረት አምስት ከፍተኛ ርጃ ያገኙ ሀገሮች ዴንማርክ፣ ኖርዌይ፣ ፊንላንድ፣ ስዊድን፣ ኒውዚላንድ ሆነዋል። በሌላ በኩል ቬንዙዌላ፣ አፍጋኒስታን፣ ካምቦዲያ፣ ሀይቲ ና ኒካራጋ ደግሞ ዝቅተኛ ርጃ ከያዙ ናቸው። ከእነዚህ ቀጥለው ኢትዮጵያና ሌሎች ሀገራት ጠቃሽ ሆነዋል። የብልጽግና አገዛዝ በስፋት የሚጻደቅበት አጠቃ አጠቃላይ ለውጥ መቀልበሱን በተለያዩ በኩል ሲነገር የቆየ ሲሆን አሁን ደግሞ በኢትዮጵያ አምባገነንነት እየሰፈነ ከዓለም ዝቅተኛ ውጤት ያመጣችና የተቋሞቿም የማይሰሩባት ሀገር ሁና ተመዝግባለችም። በዩናይትድ ኪንግደም በፈጸመው ጾታ የትንኮሳ ተፈርዶበት ወደ ኢትዮጵያ የተባረው ሀዱሽ ገብረስላሴ ዛሬ ማለዳም ከኢትዮጵያ ከደረሰ በኋላ መለቀቁን የፌዴራል ፖሊስ አረጋገጠ። የብልጽግና የፌዴራል ፖሊስ የዜግነት ኃላፊ አቶ ጄይላን አብዲ እንደተናገሩት ግለሰቡ ከዩናይትድ ኪንግ ደም ዩኬ የተባረው ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት የወንጀል ክስ የለም ብለዋል። በዚህም ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ቢሮ ከተወሰደ በኋላ መለቀቁን ለቢሲ አረጋግጠዋል። ለእኛ አብሮ በግለሰቡ ላይ ተያይዞ የመጣ ክስ ስለሌለበት ለቀነዋል። ምንም አብሮ የመጣ ወንጀል ክስ የለም። እኛ ጋር መጡ፣ አጣራን። ምንም አይነት አብሮ የመጣ ክስ ከሌለም ፖሊስ ይለቃል። ለቀነዋል ብለዋል። የህዝብ ግንኙነት ኃላፊው ለቢሲ እንዳረጋገጡ በዩኬ ውስጥ ከፍተኛ ውዝግብ አስነስቶ የነበረው ሀዱሽ ኢትዮጵያ ከገባ በኋላ መለቀቁን በተመለከተ በአሁኑ ሰዓት እኛ ስር አይደለም ኪንግደም ለቅነዋል። ብለዋል ሀዱሽ ገብረስላሴ ቅባቱ በጀልባ ከፈረንሳይ ወደ ዩናይትድ ኪንግደም ከገባ በኋላ በአንዲት ታዳጊና አዋቂ ሴት ላይ ጾታዊ ትንኮሳ መፈጸሙ የ12 ወራት እስር ተፈርዶበት ነበር። ሀዱሽ ባለፈው ሳምንት አረብ ከእስር ቤት በስተት ከተለቀቀ በኋላ በተደረገ ፍለጋ ከሁለት ቀናት በኋላ በሰሜን ለንደን አንድ መናፈሻዎች ተገኝቷል። ባለፈው ሳምንት አረብ እለት በስህተት ከእስር ቤት ከተለቀቀ በኋላ ለሁለት ቀናት ሲፈለግ ቆይቶም በሰሜን ለንደን አንድ መናፈሻ ውስጥ ተይዞ ወደ ማረሚያ ቤት ተመልሶም ነበር። የዩናይትድ ኪንግደም ጠቅላይ ሚኒስትር ሚኒስትርን ጨምሮ በሀገሪቱ ከፍተኛ ባለስልጣናትና በተቃዋሚዎች መካከል ውዝግብ የፈጠረው የግለሰብ አሁን ወደ ኢትዮጵያ መላኩ ተገልጿል። ማክሰኞ ሁለት ማታ ወደ ኢትዮጵያ በሚጓዙ አውሮፕላን መሳፈሩና ረቡዕ ሁለት ማለዳ ኢትዮጵያ መድረሱን የዩናይትድ ኪንግደም መንግስትም አስታውቋል። የሀገር ውስጥ ጉዳይ ሚኒስትር የሆኑት ሻምባ መሐመድ ባለፈው ሳምንት የተከሰተው በድጋሚ መሆን የለበትም፣ የተቀሰቀሰውም የህዝብ ቁጣ እኔም እጋራለሁ ብለዋል። ሀዱሽ ወደ ሀገሩ ለመመለስና ና ከብሪታንያ ምድር ለማስወጣት ያለው አማራጭ ሁሉን ተጠቅማለው ይህ ጨካኝ ህጻናት ላይ ወሲባ ሰራዊት ትንኮሳይን ፈጽሞ ወንጀለኛ ግለሰብ ወደ ሀገሩ እንዲመለስ መደረጉን ሳረጋግጥላችሁ በደስታ ነው። በዚህም የተነሳ ጎዳናዎቻችን ደህንነታቸው የተጠበቀው ነዋል ብለዋል። ሀዱስ ታስሮበት ከነበረው ማረሚያ ቤት ቼልምስፎርድ ወደ ስደተኛ ማቆያ ማዕከል ከተወሰደ በኋላ የውጭ ዜጋ ጥፋተኞች ከሀገር በፍጥነት ለማስወጣት በተዘጋጀው አሰራር መሰረት እንዲወጣት ተደርጓል ማለት ቢቢሲ ዘግቧል። በሱዳን ቁልፍ የሆነችው ከተማ ኤልፋሸር በፈጥኖ ራሽ ኃይሉ ቁጥጥር ስር ከዋለች በኋላ የጅምላ ግድያ ጨምሯል በማለት አለም እየተነጋገረ ነው። የሱዳን መከላከያ አዛዥ አብዱልፈታ አልቡራን ሰኞ ምሽት ባደረጉት ንግግር ጦራቸው ስልታዊ ውድመትና የንጹሐን መገደልን ተከትሎ እንዲወጣ ማዘዛቸውን ተናግረዋል። የተባበሩት መንግስታት ድርጅት በበኩሉ የጅምላ ግድያ ስለመኖሩም ተጨባጭ መረጃዎች አሉ እያለ ሲሆን፣ የየል ዩኒቨርሲቲ በበኩሉ የሳተላይት ምስሎችን በመጥቀስ በጅምላ የተገደሉ ሰዎች አስክሬን ክምር ይታያል ና አረብ ያልሆኑ ቡድኖች ላይ ግድያዎችን ፈጻሚ የሚገልጽ ማስረጃ በተባበሩት መንግስታት ሰብዓዊ መብቶች ድርጅት ቢቀርብ አስተባብሏል። በዳርፉር ክልል የምትገኘው ኤልፋሽር በፈጥኖ ራሽ ኃይሉ እጅ መውደቋ በሱዳን የእርስ በርስ ጦርነት ውስጥ ወሳኝ ምዕራፍ ሆኗል ተብሏል። እንደ አውሮፓውያን አቆጣጠር በ2023 የተጀመረው የሱዳን የእርስ በርስ ጦርነት ለሺዎች ህይወት መጥፋት ምክንያት ሲሆን 12 ሚሊዮን የሚጠጉ ሰዎችም ከቀያቸው አፈናቅሏል። የፈጥኖ ራሽ ተዋጊው ኤልፋሽር ለ18 ወራት ያህል በከበባ ውስጥ አቆይተው በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች እንዳይንቀሳቀሱ ማድረግ የረሃብ ቀውስ እንዲከሰት አድርገዋል። የዬል ዩኒቨርሲቲ የሁማኒታሪያን ሪሰርች ላብ ለቢቢሲ እንደተናገረው ከተማዋ በአማጽያኑ እጅ ከገባች ጊዜ አንስቶ የሳተላይት ምስሎች በጅምላ የተገደሉ ሰዎችን ክምር ወይም ደግሞ ከተማዋን የዙሪያው ከታጠረው አጥር አመልጠው ለመውጣት ሲሉ በአልሞተኳሾች የተመቷ ሰዎች አስክሬን ያሳያል ብሏል። የምርመራ ቡድኑ ዳይሬክተር በኤክስ ገጻቸው ላይ በሳተላይት ምስሉ ላይ ደም እንደ ውሃ ሲፈስ ማየታቸውን ድንጋጤ እንደፈጠረባቸው ጽፈዋል። ናትናኤል ሬድመንድ ግድያ የሚፈጸምበት ፍጥነት መጠንና ጭካኔ ባለፉት 25 ዓመታት ስራ ስሰራ ካየሁት ሁሉ የከፋ ነው ብለዋል። በተመሳሳይ በሱዳን የመንግስታቱ ድርጅት የሰብአዊ ጉዳይ ቡድን ጅምላ ግድያ እንዲሁም ለማምለጥ በሚሞክሩ ሰላማዊ ሰዎች ላይ በሚፈጸሙ ጥቃቶች፣ ደፈራዎችና ቤት ለቤት አሳዎች መረበሹን አስታውቋል። የሱዳን ጦር ጎን የተሰለፉ የዳርፉር ታጣቂ ቡድኖች ጥምረት ከተማዋን በፈጥኖ ራሽ ኃይሉ እጅ ከወደቀች በኋላ ሁለት ሺ ሰላማዊ ሰዎች መገደላቸውን ተናግረዋል። ይህ መረጃ እስካሁን ከገለልተኛ ወገን ባይጣራም አነጋጋሪ ግን ሆኗል። ከኤልፍ አሽራ አምልጦ የወጣ አንድ ግለሰብ ለቢቢሲ እንደተናገረው በከተማ የቀሩት ቤተሰቦችን ማግኘት ባለመቻሉ ፍርሃትና ተስፋ መቁረጥ እየተሰማ መሆኑ ተናግሯል። ሌላው ግለሰብ ደግሞ በርካታ የቤተሰቦቹ አባላት መገደላቸውን ገልጾ የፈጥኖ ደራሽ ኃይሉ አካባቢውን ከተቆጣጠረ በኋላ የስልክ መስመሮችን ቋረጣቸውን በህይወት የቀሩ ቤተሰቦቹ አባላት ማግኘት አለመቻሉን ገልጿል። አንድ ቦታ ሰበሰቧቸው፣ ገደሏቸው። አሁንም በህይወት የተረፉትን በምንም ሁኔታ ውስጥ እንደሆኑ ማወቅ አልቻለም ሲል ተናግሯል። ማክሰኞ እለት የአውሮፓ ህብረት ሁሉም ተዋጊ ኃይሎች ከግጭት እንዲታቀቡ ጥሪ ያቀረበ ሲሆን የአፍሪካ ህብረ ደግሞ ተፈጽሟል የተባሉ የጦር ወንጀሎችና ሰላማዊ ሰዎች ላይ የተፈጸሙ ብሄር ተኮር ግድያዎች ይቁሙ ሲል አውግዟል። የዓለም ጤና ድርጅት በከተማ አገልግሎት ብቸኛው ሆስፒታል እሁድ እለት ጥቃት እንደደረሰበት ማስታውቋል። በጥቃቱ አንዲት ነርስ ተገድላለች። ምን ያለው የመንግስታቱ ድርጅት ዋና ጻፊ አንቶኒ ጉተሬዝ ከተማዋ ባለችበት ወቅታዊ ሁኔታ ከፍተኛ ስጋት እንደገባቸው ገልጸው የተጠቀሱት ዓለም አቀፍ ሰብዓዊ መብት ህጎች ጥሰቶችን አውግዘዋል። ሰኞ እለት የሱዳን ጦር ከኤልፋሽር መውጣቱን ካረጋገጡ በኋላ ጀነራል ቡርሃን የፈጥኖ ደራሽ ኃይሉን ግፍ ለማስቆም የዓለም አቀፉ ማህበረሰብ ምንም አይነት እርምጃ አለመውሰዱን አውግዘው ይህቺ ምድር እስክትጸዳ ድረስ ለመዋጋት ቃል ገብቷል። በየጊዜው ሁኔታዎችን መቀየር እንችላለን፣ እናም በእነዚህ ከዳተኞች የረከሰው መሬት ሁሉ ወደ ሀገሪቱ ግዛት እንመልሰዋለን ብለዋን ጀነራሉ። እስራኤል ሐማስ ስምምነት የተረሰበትን የተኩስ አቁም ጥሷል በሚል በፈጸመችው ተከታታይ የአየር ድብደባ ቢያንስ 33 ፊልስጤማውያን መገረላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲና የሆስፒታል ምንጮች ይፋረጉ። የእስራኤል መከላከያ ሚኒስትር እስራኤል ካትስ ሐማስ ማክሰኞ እለት የእስራኤል ወታደሮች አጥቅቷል ሲሉም ወንጅለዋል። ከዛም ባሻገር የታጋቾች አስክሬን ሲመልስ ጥሰት ፈጽሟል ብለዋል። ሐማስ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁሙ አሁንም ተገዥ መሆኑን አስታውቋል። የአሜሪካ ፕሬዚዳንት የተኩስ አቁም ስምምነት ምንም ነገር አደ አደጋ ላይ አይጥሎም ያሉ ቢሆንም እስራኤል ወታደሮቿን ኢላማ ተደርገው ጥቃት ከተፈጸመባት ምላሽ መስጠት አለባት ብለዋል። እስራኤል ማክሰኞ ዕለት በፈጸመችው የአየር ድብደባ በጋዛ ከተማ ቤት ላያን፣ አልቡ ደረጂ፣ እንዲሁም ኑስራትና ካን ዩኒስ የሚገኙ ቤቶች፣ ትምህርት ቤቶችና የመኖሪያ ህንፃዎች ጥቃት ደርሶባቸዋል። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ ለቢስ እንደተናገሩት ሕይወት አድን ሰራተኞቹ በተደጋጋሚ በሚፈጸመው የአየር ድብደባ መካከልና በግብአት እጥረት ውስጥ ሆነው በአስቸጋሪ ሁኔታ መካከል ሕይወት ለማትረፍ እየሰሩ ነው ብለዋል። የተወሰኑ ያልተገኙት ሰዎች በፍርስራሽ ውስጥ ናቸው። በዚህም የተነሳ የሟቾች ቁጥር ይጨምራል የሚል ፍርሃት አለ ይላም ቢቢሲ። ማክሰኞ ምሽት የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት በሰጠው አጭር መግለጫ የአገሪቱ ጦር ከባድ ድብደባ እንደሚፈጽም መታዙን የገለጸ ሲሆን ምክንያቶቹ ግን አላሳወቀም። ካትስ ግን ማክሰኞ ዕለት ሐማስ በጋዛ በሚገኙ የእስራኤል ወታደሮች ላይ ጥቃት በመክፈት በደማቁ የተሰመረውን ቀይ መስመር ጥሷል ብሏል። ሐማስ ወታደሮች ላይ ጥቃት በመፈጸም እንዲሁም የተሰጉት አጋቾችን ለመመለስ የገባውን ስምምነት በመጣሱ በተደጋጋሚ ዋጋ ይከፍላል ሲሉ አስጠንቅቀዋል። የእስራኤል ጦር ባለስልጣን ሐማስ የጥቃቱን የፈጸመው በተኩስ አቁም ስምምነት መሰረት በእስራኤል ጦር ቁጥጥር ስር በሚገኘው የጋዛ አካባቢ በቢጫ መስመር ምስራቃዊ ክፍል መሆኑን ተናግረዋል። የእስራኤል መገናኛ ብዙኃን ማክሰኞ ሁለት ከሰዓት በራፋህ የሚገኝ የእስራኤል ወታደሮች የፀረ ሚሳኤልና ስናይፐር ጥቃት እንደደረሰባቸው ዘግበዋል። የፍልስጤም ሚዲያዎች በተመሳሳይ ሰዓት የእስራኤል ጦር ድብደባዎች መፈጸሙ መጀመሩን ተናግረዋል። ማክሰኞ ምሽት የእስራኤል ጦር ጥቃት ከፈጸሙ በኋላ የአይን ምስክሮች ጋዛ ከተማና ካን ዩንስ ጨምሮ የተለያዩ አካባቢዎች ከፍተኛ ፍድና ጥቃታት ተሰምተዋል ብሏል። ሐማስ ወታደሮቹ የእስራኤል ሰራዊት ላይ ጥቃት አለመፈጸሙን ገልጾ መግለጫ ያወጣ ሲሆን የእስራኤልን ጥቃትም አውግዟል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ተከታታዮች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።